ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። እንዴት ናችሁልኝ? ደህና ናችሁ ወይ? ቡቡዬ ዛሬ በጠዋቱ ተከስቷል። ያው ጠዋት ባል የለውም፣ አራት ሰዓት ሆኗል። ያው ግን በዚህ ሰዓት መጥቶ ስለማያቅ በዚህ ሰዓት ግን ቲክቶኩ ላይ ያንድ መልእክት ሼር አድርጓቸዋለው መልእክቱ ግን በጣም ያስደነግጣል። እውነት ለመናገር ያሳዝናል። ማስደንቅ ሳይሆን ያሳዝናል ማለት ያው። እንግዲህ እዚህ መልእክቱ ያው ቡቡዬ በጣም እንደተከፋ ነው፣ እንግዲህ መልእክቱ ማለት ነው። እና ያው እያሳለፈ ያለው ጊዜ ከባድ ነው ቡቡ፣ እውነት ለመናገር በጣም ከባድ ሁኔታ ላይ ነው ያለው። ትላንት ራሱ ሀብት የምር እኔ እንደ ትላንት አዝኛ አላቅም። በጣም የሆነ በቃ ግራ ግብት እንደ ላይ ያስታውቃል። በጣም እንደደበረው ያስታውቃል። ግን በቃ አለ አይደል ጨንቆት አልታቀላችሁ በጣም ማለት ነው። አንድ አንዶቻችሁ ደግሞ ፕራንክ አይደለም ስለምን ፕራንክ ነው የምታወሪው ትሉ ትሉኛላችሁ እና የእውነት ሀይሚዬ በቡቡ ላይ ጨክና ነው ነው የምትሉኝ? ምንድነው የምትሉት እናንተ ራስ ሀይሚና ማታቋት አታውቋትም ማለት ነው። የምር ሲጀመር ደግሞ ይሄ እኮ ማለት ነው ሀይሚቅ እንደዛ ስህተት አሰራም። እንዴት መሰላችሁ አሁን ይሄ ምንም በሚያውቀው ነገር ምንም ጥፋቱ እንግዲህ፣ እሷ ጥፋቱን አውቀዋለች፣ አይደለም ማስረጃ አለኝ ብላለች። እሱ ደግሞ ምንም የሚያውቀው ነገር እንደሌለ እየነገራት ነው፣ እያሳያትም ነው በሁኔታው እና ጥፋት ውን ይሄ ይሄ ነው ብላ እውነት ቢሆን ሪል ቢሆን ማለት ነው ትናንትና ትቀርም ነበረ። እውነት ፍራንክ ካልሆነ መጨረሻ ላይ እኮ እነሱ ፍራንክ ነው ብለው ሁሉ ላይነግሩን ሁሉ ይችላሉ እኮ ውዶች። ፍራንክ ነው ብለው አይናገሩም። በቃ የሆነ የሆነ ነገር ይለባበሳል ያልፋል። ይሄ ደግሞ የስራው ባህሪ ነው። ምንም ማድረግ አይቻልም። እና ፍራንክ አይደለም ለምትሉ ምን ያስባችሁ እንደሆነ አላውቅም። ፍራንክ ባይሆን እንግዲህ ብሩኬ እያየችው ነው፣ አደላ እያየችው ነው፣ ምንም ነገር እንዳላረገ በቃ ይሄ ግልጽ ነው እኮ በቃ ከፊቱ ከሁኔታው እኮ በደንብ ነው የሚያስታወቀው። ሀይሜ ደግሞ እንኳን ያን ብዙ ነገር ታውቃለች፣ በጣም የምታስተውል ሴት ናት። ሀይሚ ማለት በጣም አስተዋይ፣ ሰውን አይታ የምትረዳ እስከ ዛሬ ሀይሜና ብሩኬ በሚያደርጉት ነገር አታውቁም? እንዲ አትረዱም እንዴ? ምንድን ነው ሀይሜና ብሩኬ እኮ ተያይተው ነው የሚረዳዱት። ሀይሜ ብሩኬን አይታ ተረዷዋለች። ብሩኬ ደግሞ ሃይሜን አይቶ ይረዳታል። ስለዚህ ሃይሚዬ ትላንት አትቀርም ነበር ቢያንስ መረጃውን ምናምን ይዛ ይሄ ይሄ ይሄ ነው፣ ይሄ ምንድን ነው ብላ ታሳየው ነበር እንጂ ትላንትና አትቀርም ነበር። ወዶቼ ለማንኛውም ወደ መጣሁበት ወደ መለክቱ ሲሄድላችሁ እንግዲህ አንድ ወንድ ልጅ የሚናደድብሽ በምን እንደሆነ ታውቂያለሽ እንደከፋው መጥፎ ድብርት ውስጥ እንደሆነ ከባድ ሁኔታ ውስጥ እንደሆነ ችግር ላይ እንዳለ እያወቀሽ አንቺ ከጎኑ አለመሆንሽ ነው ብሏል። በርግጥ አዎ ያሳዝናል። የምር እኔ ይህን መልእክት ሳይ ራሱ በጣም ነው ድንግጥ በቃ ከፍ በቃ ብሩኬ የምር በጣም እየከፋው ነው ምናምን እያልኩት ማለት ነው ማለት በቃ ሁኔታው ምናምን ቅልስ ልስ ሲል በጣም ነው የሚያሳዝነኝ እግዚአብሔርን እና ግን ደግሞ አንድ ነገር ለዓላማ ለስኬት ነው። ይሄ ነገር ለስኬት ነው በቃ እንደዚህ የሚሆኑት ምናምን ብዬ ደግሞ ራሴን አጽናናለሁ እንጂ ብሩኬን እንደዚህ በመሆኑ ሳይከፋኝ ቀርቶ ሳላዘን ቀርቻ አይደለም። በጣም ነው የሚያሳዝነው፣ እንኳን አይደለም ለእኔ ብሩኬን፣ እስቲ ለማያውቀው ሰው ራሱ ከውጭ ሆኖ ላለ ሰው ራሱ እኔ ኦሬዲ የብሩኬን ሀይሚ ቤተሰብ ነኝ። ምክንያቱም ከእለት እለት፣ ከቀን ቀን፣ ከሰዓት ሰዓት፣ ከደቂቃ ከደቂቃ ደቂቃ ነው የማያቸው እነሱ ለእኔ እነሱ እንደ አንድ እህት እንደ አንድ ወንድም እንደ አንድ ፋሚሊ ናቸው ገባችሁና እነሱ እንደዚህ ሲሆኑ ማየት ከባድ ነው ለማንኛውም ሰው ቢሆን ማለት ነው እና እዚህ ጋር ሀይምዬ ስህተቷ ስልክ መዝጋቷ ነው ሀይምዬ ስልክ አትዝጊ ባክሽን ጥፍት አትበይ አንደኛ ሚዲያው በጣም ነው የሚቀዘቅዘው በጣም ነው የሚያስጠላው በጣም ነው የሚቀፋው ሁለተኛ ነገር ደግሞ ይብቃሽ በቃ ይሄ ፕራንክ። አንደኛ አንቺ ስለምን በዚህ ልክ በጣም አሁን፣ እውነቴን ነው ምላችሁ፣ እየወረዱባት ነው ያሉት እየረገጧት ነው ያሉት እየሰደቧት ነው ያሏት። እሷ ዝቅ እያለች እሷ እየተሰደበች፣ ባያድግ ይቅር የእውነት በቃ ጥንቅር ይበል። ይብቃሽ፣ ፍራንኮ ጥንቅር ይበል። አንቺ እንደዚህ እየተረገጠች ምን አባቱ ባይሰራ። የእውነት አንዳንዴ በጣም ከባድ ነው። በቃ ሰው የሚረዳ ሰው የለም። እኔ እንጃ ለምን ለምን እንደማታስቡ አላቅም። እንዴ እሷ እኮ እንደዚህ የምትረግጠው የምትሰደበው ለስኬት ነው፣ ሰው እዚህ ጋር ጉዳት ላይ ያሉት ሁለቱም ናቸው። እሱ ብቻም አይደለም እና ሁለቱም እየተጎዱ ነው። ይሄ ደግሞ ምንድነው ለአላማ ለስኬታቸው ነው ለእድገት ነው። ገባችሁ? አሁን በዚች ሁለት ቀን ውስጥ እንኳን ሃይምዬ 250 ለት ገባ፣ 1000 ነው የቀራት 1000 ማለት ነው። እባካችሁ አንድ 1000 አሁን አስገብ፣ ቶሎ ቶሎ ብለን ዛሬ ሼር ሼር አድርጉ። ሁላችሁም ሼር ሼር አድርጉ። 250 እግባ። ቡቡዬ ደግሞ 4000 ነው የቀረው። 300 ለመግባት በቃ እችን ለመሙላት ነው። ሃይሜ እንደዚ የምትሰደበው እንደዚህ ሲሆን ስታየው፣ እርግጠኛ ነኝ ሃይሜም አሁን ሰላም አይደለችም። በጣም ነው የሚከፋት፣ በጣም ነው የሚጨንቃት፣ በጣም ነው የሚደብራት። አማራጭ ስላጣች አለች አለች አለች፣ ለመነች ለመነች። ሰብስክራይብ አድርጉ ነው እባካችሁ፣ ቡቡዬ 300 አስገቡልኝ ብላ ለመነች፣ ለመነች ግን በቃ ሰው እንደዛ አይነት ነገር ካላየ ሰብስክራይብ አያደርግም። ለምን እንደሆነ አላቅም። ወሬ ይወዳል ህዝቡ። በቃ ግርግር ጫጫታ ይወዳል። ታዲያ ምን ታደርግ እሷ ፋይ ምን ታደርግ? በቃ ጭቅጭቅ ነው ሰው የሚወደው። አዲስ ኦዲየንስ ለማንጣት ግዴታ እንደዛ አይነት ድራማ መጀመር ነበረበት። አይምዬ ደግሞ ስልክ አትዝጊ። አንደኛ አንቺስ ያለሽበት ሁኔታ ምን ላይስ እንደሆነ በምን እናቃለን? ምን ላይ ችግር ላይ ተወኝ ሰው በቃ ብቻ ግን ከባድ ነው። በእርግጥ ሰው ከሚያዩ ነገር ተነስቶ ነው የሚፈርደው። ሰው ከሚያዩ ነው የሚፈርደው እና የሚያቅሽ ነው የሚያቅሽ። እኛ እናቅሻለን እንደዚህ አውቀሽ እንዳልሆነ ወይ ደግሞ ለዝቹ ለእድገት ብለሽ እንደሆነ እናውቃለን። ግን ደግሞ የማያቅሽ አለ ብዙ። እና በቃ ይብቃሽ። ስልክ ደግሞ አትዝጊ ቡቡዬ። ደግሞ በጣም ከፍቶታል እና ይበቃችኋል። በቃ ሳጥሩ ዛሬ ሁለት መቶ አምሳ ተገቢያለሽ፣ ብሩኬ እንደምንም ብሎ የዛሬው ቪዲዮ ሶስት መቶ ሺ ቢያስገባው በቃ ይበቃችኋል። የእውነት እስማም ኦዴንስን በጣም ስለ እናንተ የሚጨነቅ የሚያዝን ሰው ቡቡዬ እንደዛ ሲሆን በጣም ከባድ ነው፣ ማየትም በራሱ ከባድ ነው እና አላቅም። ብቻ ፈጣሪ ይሁናችሁ። እኔ ግን አሁንም ቢሆን እውነት ነው ብዬ አላስብም። ምክንያቱም ሀብ እነሙሽዬ ባሉበት በጭራሽ እንዲህ አይነት ነገር እውነት የለም። እንደ እውነት አድርጋችሁ ያሰባችሁ ደግሞ ሼር ስለማይደራረጉ ነው። በእርግጥ እንደናንተ ልከናችሁ እኮ ሲያው ስለምትወዷቸው ነው። ግን ዩትዩቡ ደግሞ ስራው ይሄ ነው። በቃ ደጋግሜ ደጋግሜ ልናገር የምችለው ነገር እውነት ሊሆን የሚችለው ከመቶ አምስት ፐርሰንት ነው። ሌላው ግን ምንም የዩትዩብ ስራ ነው። በቃ ኖርማል ነው።